ገባች ኮንግራ ኮንግራ ብለናል። ኦ ማይ ጋድ ደስ ሲል ተግራይ ሀገር ገብቶ ኤፋ ጥህሎ ብላ ሲባል እየላሰ ቁጭ በልመደው እንግዲህ ህያብ እኮ ማለት ነው። ማለት ጎን ቁጭ እየቆረጠች ነው፣ ቤተሰቦች እና ኤፋም እኮ ህያብን ሲወስዳት ምንም አይነት ነገር ያደረገው ነገር የለም። ቀጥ ብሎ ቀለበታ ብሩኬን እናትና አባቶቻችሁን አስተዋውቁ አላችሁ አስተዋወቁ። እናትሽን አምጫ አላችሁ አመጣች። አሁን ደግሞ ምንድነው እናትና አባት መታዋወቅ የለበትም ነበረ ረ ምንድነው? ነገራችሁ ግን አልገባኝም። ሲቀጥል ደግሞ በብሩኬ ቻናል መጫን የለበትም ረ። እንዲያው ይድፋችሁ በጣሪ በስመ አብ ወልድ መንፈስ ቅዱስ። እንዲ ነው የምትንጨረጨረው ሀይሚ። ሲሪ ብሏት ነው ትስራ እና ትስራ ትስራ ምን ችግር አለው እሱ ለሀይሜ ስንት ጊዜ አልሰራም እንዲቪዲዮ እየሰራ አልጫነም እንዴ ኧረ እናንተ ወይኔ ዘንድሮ በቃ ሀይሜና ብሩኬ የሚከታተል ሰው የጭንቅላት ደህና ሆኖ ቀረ ማለት ነው በጣም ነው የሚገርመው ብቻ ይገርማል ይገርማል ቤተሰብ ሰላም ጤና ይስጥልን የኔ ወድ ቤተሰቦች እንዴት ናችሁ እንዴት አላችሁ አለው እኔ ደህና ነኝ እግዚአብሔር ይመስገን ሰላም ነው ቤተሰቦች እንግዲህ ትናንትና ጋሽዬና ሙሽዬ በመገናኘታቸው ብዙ ሰው የተደሰተ ሰው አለ። ብዙ ሰው ደግሞ ከሽምግልና በፊት እንዴት እንዴት ባይዘወይ ማለት ነው ማለት እናትና አባቶቹን በውስጥ አስተዋውቀዋቸው፣ ያው አሁን ሀይሚና ብሩኬ አስተዋውቁት። ምክንያት ምን መሰላችሁ? አንደኛ የሆነ ፕሮግራም ሲኖር ቤት ለመሄድ ምናምን አይመችም። ብሩኬ ጋ ማለት ነው ለብሩኬ አይመችም። ከአሁን በኋላ ግን በማንኛውም ሰዓት እነጋሽዬ ጋር መገኘት ይችላል። ገባችሁ? ሲቀጥል ደግሞ በማ የሆነ ለቅሶም ቤት ሆኑት ምንም በሉት እንግዲህ ጋሽዬ፣ ማሚዬ ጋሽዬ እና ሙሽዬ ሲገናኙ እንዲሁም የሀይሚ እና ሲገናኙ ሰላም ለመባባል ይተፋፈሩ ይሆናል። ለዛም ነው ለቅሶ ቤትም ስትገናኙ ሰላም መባባል ትችላላችሁ ነው ያለው ብሩኬ ማለት ነው። ግን አንድ ሀገር ሆነው እንዴት በዚህ ልክ ማለት በሀገርኛ ሰላም አይባባሉም? ይባባላሉ ብዬ ተስፋ አድርጋለሁ። ወጣም ወረደም ማለት ነው ጋሽዬና ማሚዬ ባይገናኙ ጋሽዬና ሙሽዬ ባይገናኙ ጥሩ ነበር፣ እንደው እንደ ሀሳብ ነው የምላቸው። ምንም ችግር የለውም። ጋሽዬ ፈታ ነው ያደረገን። ፈታ ፈታ ግን እናቷና እናቷ ቢገናኙ ጥሩ ነበር ብዬ አስባለሁ፣ እንደኔ ሳስበው ማለት ነው። ነገር ግን ጋሽዬ ደግሞ ያው ተመራጭ ስለሆነ ፈታ ነው ያደረገን። ትናንትና በሚገርም ሁኔታ በሚገርም ሁኔታ ነው ሙሽዬን ራሱ የገለጻት ማለት ነው። ባይዘወይ ሙሽዬ የሙሽዬን ባህሪ ብሩኬ ጋር በሙሉ አይተነዋል። ብሩኬ እንዳለ ከእናቱ ነው የወረሰው ይሄንን ባህሪው ማለት ነው። ብሩኬ እኮ በሁለት ሺህ ስድስት እና ስንት ላይ ነው? አረ አይደለም። ብቻ ብቻ ቲክቶክ እንደተከፈተ ሰሞን ላይቭ ግባ ሲባል ቪዲዮ ለመታየት በጣም የሚፈራ ሰው ነበረ ብሩጌ ማለት ነው። በጣም ነበር የሚፈራው። በዛን ሰዓት ግን እኛ ቲክቶክ ምን እንደሆነ ምናምን አናቅም ነበረ። የዛኔ ፌስቡክ እና ኢንስታግራም ነው የምናውቀው እና ቲክቶክ ላይ ለመግባት ቪዲዮ በጣም ነበር የሚፈራው፣ ለማውራት ራሱ ይፈራ ነበር ብሩኬ። ምናለፋችሁ አሁን ከቅርብ ጊዜ በኋላ ነው በቃ የሀይሚ ፕራንክ ነው ጥንክር ያደረገው ማለት ነው። ምክንያቱም ስታረገው ሲመልስ፣ ስታረገው ሲመልስ፣ አሁን ላይ ብሩኬ ራሱ ፕራንክ ሱስ ሆኖበታል። ሀይሚ ብቻ አይደለችም። ግን ትናንትና ሀይሚዬ ጋሽዬ በቃ ወሽመጧን ብጥስን ያደረገው ግን እኔ ደስ ብሎኛል፣ በነገራችን ላይ ምክንያቱም አንደኛ ሙሽዬ ትደነግጣለች። አስባችሁታል? እንኳን አላረጋት ጋሽዬ፣ ሳስበው ማለት ነው። ጋሽዬ እውነት ረጅም እድሜ ይስጥ። እንኳንም ከሸፈ። ሀይሚ ብትናደድ ይሻላል ሙሽዬ ከምትናደድ። እግዚአብሔር ነው እምላችሁ ምክንያቱም ከባድ ነው እንዴ? በመጀመለዛውም ወንድ ለዛውም አስቡት እንግዲህ ሙሽዬ እንዲው ራሱ ፈርተዋለች ጋሽዬን። በዚህ ላይ ደግሞ ያ ፕራንክ ተጨምሮ ቢሆን ምን ይሆን ነበር? እንደሰማችሁት ሃይሚና ቡርኬ ተመካክረዋል ፕራንኩ ላይ። ቡርኬ እኮ ፕራንኩ ካንስላ ለተደረገ መስሎት ሊጀምር ሲል ገርጥቻለሁ እባክህ ተወው አላለችም ሃይሚ እናት እንዲህ ለሶስት ሊተባበሩባት ነበር። ሙሽዬ እግዚአብሔር ይወዳታል። ጋሽዬ በዚ አጋጣሚ ስራ ስለሰረዝክላት በጣም ነው የምንወድ፣ በጣም ነው የምናከብረ። እግዚአብሔርን ስለሰረዘም ሳይሆን ኖርማሊ ጋሽዬ አመለካከቱ ፕራንክ አይወድም፣ ግን ያው ያስገድዱታል አንዳንድ ጊዜ ማለት ነው። ሲያስገድዱት ግዴታ ይገባል። እና እኔ ከዚህ በኋላ ቤተሰቦቻችሁን ለምታገናኙ ሰዎች ፕራንክ ባታረጉ ጥሩ ነው። ምክንያቱም አስፈላጊ አይደለም ለእነሱ። አንዳንድ ቃላቶች ሊወጡ ይችላሉ ሳያስቡት ማለት ነው። በእርግጥ ሊቆራረጥ ይችላል ነገር ግን ደግሞ አምልጦ ሊጫን ይችላል። ሶ ፕራንኩን በእናንተ ይቅር። ሃይሚ ብሩኬ እንደፈለጋችሁ ተፋለጡ ተባሉ አያገባንም። ግን እናቶቻችሁን ቤተሰቦቻችሁን ፕራንክ አታደርጉ። ጋሽዬ ይቅር ብልሃል። በዚሁ ቀጥል፣ በዚሁ ቀጥል። እውነት እንዳታረካውን በኋላ ማለት ነው እነሱ እንዳያረጉህም መጠንቀቅ አለብህ። እኔ እንደዛ ነው ምለው እውነት ቤተሰቦች ፕራንክ ባይደረጉ ደስ ይለኛል እንጂ ሙሽዬ ፕራንክ ቢያደረጋ ትናንት፣ አስባችሁታል በጣም የምትጉዳይ ነበረው ሰው ይህን ይመስላል። እንግዲህ ሌላው ሲቀጥል፣ እንግዲህ ምን መሰላችሁ፣ ትናንትና በተለቀቀው ቪዲዮ ጋሽዬና ሙሽዬ በመገናኘታቸው ብዙዎቻችሁ ደስ ብሏችኋል። ብዙዎች እንደገና ደግሞ ለምን በብሩኬታ ቻናል ተጫና የምትሉ ማላችሁ። እንግዲህ የብሩክ ቻናል ይሄም እንደሆነ ይሄም የብሩክ እንደሆነ ዛሬም አታቁም፣ እስከዛሬ ድረስ አታቁም። በቃ እንግዲህ የመጀመሪያዎቹ በቃ የነሱ ፍቅር አገላለጽ እንግዲህ የሃይሚና የብሩኬን ፍቅር የሚገልጸው ብሩኬ ለሃይሚ ሳይሆን ፍቅሩን የሚገልጸው ሃይሚ ለብሩኬ ሳይሆን ፍቅሯን የምትገልጸው፣ በቃ ቤተሰብ ነው የሚገልጸው። እንግዲህ በነሱ በእነሱ ስታይል ማለት ነው። አዲስ ተጀመረ። የእነሱን ስታይል ተከተላችሁ መሄድ ትችላላችሁ። ባይ ዘ ወይ ማለት ነው እና ምንም ያኔ ባህሉን ከጠበቃችሁ ከባህሉ ወጥተዋል፣ ምንም ማድረግ አይቻልም። ግን ደግሞ ሃይሚና ብሩኬ ብቻ አይደሉም እንደዛ የሚያደረጉት። ማርክም ይዞ ሄደዋል እናቱ ጋር፣ ኤፍሬምም ህያብን ይዞ ሄደዋል ሌላ ማን ይዞ ሄደ? ሁሉም እንደዛ ነው። ስለዚህ ምንም የተለየ ነገር የለም። ብሩኬ ወንድ ነው፣ እነዛም ወንዶች ናቸው። ሃይሜም ሴት ናት፣ እነዛም ሴቶች ናቸው። ቀጥ ብሎ ቤታቸው ጎትተው ይዞ ሄዷል። ብሩኬ እንደውም እስካሁን ድረስ እነ ጋሽዬ ጋር አልገባም፣ በውጭ ነው ያገኘው። በውጭ ራሱ እንደዚህ ተገናኝቶ ፍቃድ አግኝቶ መሄዱ ራሱ በጣም ጥሩ ነገር ነው። እግዚአብሔር ነው የምላችሁ። ካሁን በኋላ ያው እስከ ቤት ድረስ ተፈቅዶለታል። በማንኛውም ፕሮግራም ኖራ አልኖራ፣ ጀስት እንደናብረሽ ገብቶ መውጣት ይችላል። ጋሽዬ እንደፈቀደው። ጋሽዬ እኮ ፈቅዷል መጀመሪያውንም ግን ሚዲያው ላይ ደግሞ ሞር ከእናቱ ጋር በዚህ መልኩ ፍቅሩን መግለጹ በጣም ደስ ይላል። ምንም ነውር የለውም ማለት እንደ ሌሎቹ ማህበረሰቦች ስታዩ፣ እነዛ ማህበረሰቦች እንግዲህ አንድ ላይ ናቸው ታውቃላችሁ። ሲጀመር እነሙሽዬ ቤት የሚካበር ነገር የለም፣ እነጋሽዬ ቤት የሚካበር ነገር የለም። ለምን መሰላችሁ? ሀብ አሁን እናኒ እናት ጋር ይሄዳል፣ እሷ ምትመጣለች። በቃ ቤተሰብ እንደዛ ናቸው። በቃ በማንኛውም ሰዓት ይሄዳል ይመጣል፣ እንደዛ ናቸው። ሰው አሁን ብሩክም በእርግጥና ኒጋ አባት የለም ያ በህይወት ይኖር አይኖር እሱን የማውቀው መረጃ የለም። ግን ብቻቸው ነው የሚኖሩት እንደምናያቸው ከሆነ ማለት ነው። ስለዚህ ያንን አሁን ብሩኬ ያንን እድል ከአሁን በኋላ ማግኘት ይችላል። ምክንያቱም በማንኛውም ሰዓት አሁን ሀይሚ ብትፈልገው የሆነ ቦታ በቃ መገናኘት ቢፈልጉ ቤተሰብ እያለ ምናምን አሁን ላይ አያፍሩም። ያ ነገራቸው ግልጽ ሆነላቸው ገባችሁ። እና ለእነሱም ጥሩ አርቫንቴጅ ነው እንጂ አሁን እኮ በሌላ ማለት አዲስ አበባ ሲኖሩ የፈለጉበት ይዟት ቢሄድ የፈለጉ ይዘው ቢገባ ቢወጣ ምንም ችግር የለውም። እዛ ግን ሀገር ስትሄዱ ድግስ ይኖራል ምናምን ምናምን፣ እዛ ቦታ ላይ መተፋፈር እንዳይኖር ነው ቤተሰብና ቤተሰብ የተዋወቀው። ሶ ቢተዋወቅም ምንም ችግር የለውም ለማለት ያክል ነው ማለት ከባህሉ በቃ ወጥ ወጥቶ አላለቀ ሲጀመር ማለት ነው እሱ መጀመሪያ ፍቅሩ ራሱ መጅ ገለጸ ብሩካል ገለጸ። ስለዚህ አሁን እኮ ሰው እኛ በራሳችን አንግል ስላየን እንደው በራሳችን ስለወደድናቸው እንደው አጣበቅናቸው እንጂ ማለት ነው፣ እነሱም በልባቸው የራሳቸው ያስቀመጡ ስፓርት አለ በልባቸው ማለት ነው። እኛ ደግሞ በራሳችን ስለቸኮልን ብቻ እንዲህ አይገለጽም፣ እንዲህ አይወጣም፣ እንዲህ አይወርድም እያልን የራሳችን አመለካከት እንሰጣለን። ነገር ግን ሁሉም በጊዜው የሚሆን ነገር ነው ይሄ ማለት ነው። ሶ እንግዲህ ምንም ማድረግ አይቻልም በቃ ማለት ምን ምን ማድረግ ይቻላል ካለቀ ጋሽዬ። እንግዲህ ሙሽዬ እንዴት እንዳከበራት በስም አሞልድ ሰፍሰፍ ነው ያለላት፣ እግዚአብሔርን ሰው ብሩኬ እንደሚያከብረው ያክል ማለት ነው። ደስ ነው ያለው ምክንያቱም ለልጁ ጥሩ አማት ማግኘት እናት የሆነች አማት ማግኘት ቀልድ አይደለም። አንዳንድ ጊዜ የወንድ እናት በጣም ኃይለኛ ናት የምታቆጣቃላችሁ፣ በተለይ በድሮ ጊዜ እና ታዲያ እንደ እናት የምትሆን እናት ሲገኝ አባት ደስ ይለዋል። ለልጁ ሀሚዬ ደሞ የመጨረሻ ልጅ ነች እንደምታውቁት፣ የፕራንክ አባዜ ያለባት፣ የፕራንክ ሱስ ያለባት፣ የፕራንክ ጠኔ ያለባት ልጅ ናት እንደምታቋት እና በጣም ነው ብቻ ያሳቀኝ እና ፕሮግራሙ ደስ የሚል ነበረ። ብዙዎቻችሁ እንግዲህ የራሳችሁን አመለካከት አስቀምጣችኋል። አስቀምጡ፣ ምንም ማድረግ አይቻልም። ብሩኬና ሀይሚ ግን ወደፊት ሀቢባ እዚህ ጋር አንድ ነገር ያሳቀችኝ ነገር አለ እያለች እስኪ አዳምጠዋት። ምን ማለት ፈልገች ነው? ግን ቪዲዮን ከሰማሽ አስረጅኝ እስኪን፣ ቆንጆ ወይኔ ድምጿን ያሳቀኝ ነው። ኖር ኖሮት አይደለም ማመጣው ግን ድምፁ አስቆኛል። መተናል መተናል መተናል አንድ ላይ ሆነናት የ መተናል መተናል መተናል ከሽምግልና በፊት ተዋውቅ አድርገናል የ መተናል መተናል መተናል ጋሽዬ አራዳው በሳቅ ጨርሶናል የ መቶናል መተናል መተናል መተናል ለሙሽ ደርባ ቢት ትትሽኮረ መን ባይናችን አይተናል የ መተናል መተናል መተናል ልጅና ልጅ ዛሬ መተናል መተናል መተናል ሲጠቃቀፉ አላየንም እኛ

መተናል መተናል መተናል እኛም ደስ ብሎናል። እንግዲህ ሀት እናደጅ ከሽምግልና ፊት ጋሽዬና ሙሽዬ በመገናኘታቸው ያናደደሽ ይመስለኛል። እንግዲህ ሀት እናደጅ ያው ሁሉም ሰው የሚያደርገው ነገር ነው። ምንም አዲስ ነገር የለም ማለት ነው። ሀቢብዬ የኔ ውድ የኔ ቆንጆ ድምፅሽ ግን በጣም ደስ ይላል። አስተያየትሽን በጣም ጥሩ ነው። ቤተሰቦችዬ እናመሰግናለን። ባይ